አሰላም ድ ዋላበረካተው ድ የተከበቸው ገልቶች እንዴት ናቸው? በጣም ግና፣ ዛሬ የማሳያችሁ የበራታ አሰራር ወይም ፈጣይር ማለት ነው። የትም ቦታ ሊሰራ የሚችል በራታ ወይም ፈጢራ ሻርተን የትም ቦታ ሊሰራ የሚችል ነው። ኢትዮጵያ ራሱ በቀላሉ ሊሰራ የሚችል ነው። ሲመገቡት የሚጥም እንደዛ አድርጌ አሸዋለሁ ማለት ነው። ጫውና ብቻ ነው የሚያስፈልገው። በጣም ቀላል ነው። አሰራሩ ከባድ ይመስላል እንጂ በጣም ቀላል ነው። ሁለት ሶስት ኤስ ከሚሰራ ትንሽ ከባድ የሚመስለው ማለት ነው። እና በጣም ቀላል ነው። ብዙ ማቴሪያል ያስፈልገው ላይ ለቁርስ፣ ለራት ምግብ ነው እና ዛሬ ያለን ያለን አዘገጃጀት ማለት ነው።

በጣም ነበር የሚቸገረው ነገር ይሄንን ለመጠቅለል፣ ወዲያ የወትሪ በጣም ብዙ ነገር ለፍቼ ነበር። ይሄ ሊጦ ራሱ ጣላካል፣ በእጅ ራሱ መሳት ይቻላል። እንደዚህ ጊዜ ሲደክመኝ ስራ ሲበዛብኝ በእጅ መሰራበት ጊዜ አለ ማለት ነው። ራሱ ምንም ስለሚጠቀሙ ብዙ ጊዜ አድርገን ያስተጣጣፉ እንዲሳለን ስናጥፈው በኋላ ምርጥ ይሆናል ማለት ነው። ይሄንን ራሱ ዝም ብሎ በእጅ ራሱ ቤት ይሰራል። ዘይት እንዴት በእጃችን መታት ማድረግናል ያለ መዲያ መጫ ማለት ነው። እንዴት ተደርጎ ይሰራል? ግዴታ መዲያ መጫ ራሱ አያስፈልግም። ኢትዮጵያ ያለም ሰዎች ራሱ ይህንን ሰርተን መጠቀም እንችላለን ከምር ቁርስም ራትም ማለት ነው። ለቁርስም ለራትም ነው የሚጠቀሙት። እንደዝ አድርገን ሁሉንም እንደዝ አድርገን አጥፈን ጨርሰን እንገናኛለን ማለት ነው። ልጆች መጥበሻ መጨረሻ ደርሰናል። ኢትዮጵያ ያለ ሰዎች እዚህ ጋር ስኳር ማድርገን ማለት ነው። የተወሰነ ስኳር አድርገን ዝም ብለን ስኳር አድርገን እዚህ ጋር በሻይ ዝም ብለን የምንጠቀም ከሆነ ስኳር አድርጎ መስራትም ይቻላል ማለት ነው። እንዲ ሰ አድርገን ጨርሰን ነው ሁሉንም። የዚህን አስተጣጠፍ እናሳያችሁ። ያው ዘይት ነው የምቀባው። ይሄን ነግለት ሳሉ ዘይት ነው የምቀባው። ይሄ ዘይት ነው የሚቀባው ዲዛይን እያደርጋለን ለአዲስ ጀመሪዎች ማለት ነው። ምጣው ታጥታላችሁ፣ እንዴት ታደርጋላችሁ? እንዴት ታደርጋላችሁ? ይሄው ማለት ነው ያደረግን ልጃገሬቶች እንዴት እያደረግን ማለት ነው? አንድሳን እንዲ ያመጣለን መጥበሻችን ላይ ስናደርግ ማለት ነው ያው ይሄ እንደ ሰዎቻችሁ ፍላጎት እና እንደ ራሳችሁ ፍላጎት እናንተ መጤታችሁ የሚሰራው፣ ለምሳሌ የራሳችሁ ፍላጎት ነው ማዋፈር እና ማሳሳት ማለት ነው። ይሄንን ስትዳምጡ የእኔ ሰዎች ግን ያው በ የሳሳውን የሚፈልጉት ማለት ነው ሁን ይመቻል የሚል ሲበሉትም ይመቻል። እንዲም ቤሳሰው ግን ፍላጎታቸው አረቤት ሰዎቻችን ፍላጎት ነው። እኛም ደግሞ ቤታችን የምንሰራ ከሆነ እንደራሳችን ፍላጎት ማለት ነው። ይህንን የምንሰራው እና ያው የሳሳ ጊዜ በጣም ለእንትኑ ያፈጥንልናል ማለት ነው። ለመጥበሻው ያፈጥንልናል፣ በቶሎ ለመሰራት ይፈጥናል ማለት ነው። ይህንን ብዙ ጊዜ አረቦች ቤት የሚሰራው እንደነገርኳችሁ ጨውናማ ብቻ ነው። ደግሞ እንደ ይህ ቤታችሁ ለምሳሌ ኢትዮጵያ ሆናችሁ ሄድም የራሳችሁ ቤታችሁ ለራሳችሁ መክሰስም ሆነ ለፍጡር ለቁርስ ከፈለጋችሁ ትንሽ ስኳር አድርጋችሁ እዚህ ጋር የሆነ ትንሽ የተወሰነ ጣፋጭነት ኑሮት እንትን ስትሉትም የአምራ አንዳንድ ጊዜ አሶር ላይ ለልጆች እንደዛ ርክ የሰራዋለው ሚዝ ለተላልቆች አረቦች ከሆነ ነው ስኳር የማያደርገው ማለት ነው። ትንሽ ስኳር አድርጌ እሰራለሁኝ። ይህንን ይህን ያክል እስከሚደርስ አሳስቼ ነው ማለት ነው። እኔ እንዲያመጣው አድርጌ ማለት ነው። እኔ በደንብ የሳሳሰብ ነው የሚፈልጉት። ከዛ እናንተ ግን ያው እንዲ ፍላጎታል

በጣም ነው ለማስተማር፣ እንዴት ሲሆን ነው። በጣም ለብዙ ጊዜ ስለተጣጣፈ በጣም ብዙ ጊዜ ነው። ይሄ ይሄ ሁላችሁ ይህን ይመስላል። በጣም የሚጣፍተው ስሩና ሞክሩት። ያው እንደየ ፍላጎታችሁ ነው። ብዙቻችሁ ማሳሳት ነው ማፈር የራሳችሁ ፍላጎት ነው። ለብዙ ጊዜ ነው የተጣጠፈው። እንግዲህ ያው እንደዚህ አድርጌ ብዙ ጊዜ ስላጣጠቁት ማለት ነው። ስሩና ቅመሱት። ሼር ላይክ ኮሜንት አድርጉልኝ። በጣም ነው ማመሰግናችሁ። አበረታቱኝ። አዲስ ጀማሪ ነኝ። እሙ የያን ላይክ አድርጉ። ሰብስክራይብ አድርጉ። ብዙ ነገር እንማማርበታለን። ሹርዶቼ ሰላም አለይኩም።